ሰላም ሰላም ውድ የሰኔ ዘ ሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራም ውድ ተከታታዮቻችን፣ በቀደመው ፕሮግራማችን አዳም ስለተፈጠረበት ስለ ሶስቱ አካላት በተለይም ስለ ስጋ ክፍል ተመልክተን ነበር። ዛሬ ሁለት ደግሞ ስለ ረቂቅ ክፍሉ ስለ ነፍስ ክፍል እንመለከታለን። እግዚአብሔር አምላክም ሰውን ከምድር አፈር አበጀው በኋላም በአፍንጫው የህይወት እስትንፋስን እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ብሎ ዘፍጥረት ምራፍ 2 ቁጥር 7 ላይ ይናገራል። ሰው ሕያው የሚሆን ለዘላለም የሚኖር በረቂቅ ነፍስ አካሉ እንጂ በግዙፍ ስጋ አካሉ አይደለም። ነገር ግን የእግዚአብሔር ትእዛዝን የፈጸሙና በእግዚአብሔር ለክብር የተመረጡ ቅዱሳን ነፍሳቸውንና ሥጋቸውን በሞት ሳይለያይ የሚኖሩ ጥቂቶች አሉ። እነዚህም ቅዱሳን ከእግዚአብሔር ጸጋ የተሰጣቸው ዕድል ፈንታቸው ነው። እንደምናውቀው እነ ቅዱስ ኤልያስ፣ እነ ቅዱስ ሄኖክ፣ እነ ቅዱስ ያሬድ እነዚህ እነዚህ ቅዱሳን ሥጋቸውም ነፍሳቸውም መንፈሳቸውም አንድ ላይ ሳይለያዩ በብሔረ ብፁዓን የሚኖሩ ቅዱሳን ናቸው ማለት ነው። ከራማ ተራራ የመጣ የባሩኬል ልጅ ባራክ እንደዚህ አለ፣ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ህይወትን ሰጠኝ ብሎ ኢዮብ ምዕራፍ 33 ቁጥር 4 ላይ ይናገራል። እግዚአብሔር በእግዚአብሔር መልክ ከምድር አፈር ያበጀውን የግዙፍ ስጋ አካልን ከሳት ከመሬት ከውሃ ከነፋስ ጋር አቀላቅሎና ዋህዶ እንዳበጀው እንዲሁ የረቂቅ ነፍስ አካልን ከህይወት ከስትንፋስ ከልባዊ አይምሮ ከነባቢት ጋር እግዚአብሔር በመልኩ እንደ ምሳሌ አድርጎ የህያው ነፍስ ሰው ሁን ብሎ ፈጠረው። በእግዚአብሔር መልክ እንደ ምሳሌው ሰውም ሆኖ ተፈጠረ። ህያው ነፍስ የሆነው ሰው ከተፈጠረ ጀምሮ ለዘላለም ህይወት ወይም ደግሞ ለዘላለም ሞት በመረጠው የሚኖር ሆነ እንጂ እንደ ግዙፍ ስጋ አካሉ አይፈርስም፣ ትቢያም አይሆንም። ለዚህ ነው የዳዊት ልጅ ሰለሞን እንደዚህ ያለው አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ። ሰባኪው ከንቱ ሁሉ ከንቱ ነው ይላል ብሎ መክብብ ምዕራፍ 12 ቁጥር 7 ላይ ይናገራል። ሶስተኛው አዳም የተፈጠረበት ክፍል የመንፈስ ክፍሉ ነው። ንጉሥ ዳዊት በመዝሙሩ እንዲህ አለ፤ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ ብሎ መዝሙር 32 ቁጥር 6 ላይ ይናገራል። ጻድቅ ኢዮብም ምሳሌውን ይመስል ዘንድ እንደዚህ አለ፣ ፍርዴን ያስወግደው ያው እግዚአብሔር ነፍሴንም መራራ ያደረገ ሁሉን የሚችል ሕያው አምላክ እስትንፋሴ በእኔ ውስጥ የእግዚአብሔር መንፈስ በአፍንጫዬ ውስጥ ገና ሳለ ከንፈሬ ኃጢአትን አትናገርም አንደበቴም ሽንገላን አያ ያወጣም ብሎ የኢዮብ መጽሐፍ ምዕራፍ 27 ቁጥር 1 ላይ ይናገራል። ከመንፈስ ወዴት እሄዳለሁ ከመንፈስ ወዴት እሄዳለሁ ከፊትስ ወዴት እሸሻለሁ ወደ ሰማይ ቦታ አንተ በዚያ ነ ወደ ሲወለም በወርድ በዚያ አለ ብሎ መዝሙር 138 ቁጥር 7 ላይ ይናገራል ከመንፈስ ነው የሚለው ስለዚህ ሰው ልጅ የስጋ ክፍል የነፍስ ክፍል ብቻ አይደለም ያለው የመንፈስ ክፍልም አለው ማለት ነው። ጌታችን ኢየሱስ ክርስቶስ እንደዚህ አለ፤ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ዮሐንስ ምዕራፍ 4 ቁጥር 24 ላይ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወትም ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 63 ላይ ይናገራል። ይህ የሚያጠይቀው የሰው ልጅ የስጋ አካል የነፍስ አካልና የመንፈስ አካል እንዳለው ያጠይቃ ይናገራል ማለት ነው። ዝርው ቃል ከአካላዊ ቃል እንደሚወጣና ለሌላው አካል ጆሮ እንደሚሰማና በመንፈስ አካል ጆሮ እንደሚስተዋል እንዲሁ ብትን መንፈስ ዝርው መንፈስ ከአካላዊ መንፈስ ተገኝቶ ለሌላው አካል አእምሮ እንደሚሰራጭና እንደሚታወቅ ማስተዋል አለብን እንጂ ማንበብና መናገር በቂ እውቀት አይደለም። ግዙፍ ሥጋ ከእሳት ሙቀትን ከመሬት አፈርን ከውኃ እርጥበትን ከነፍስ ትንፋሽን እንደሚወስድና እንደሚረካበት ሁሉ እንዲሁ ረቂቅ ነፍስ ከሕይወት መኖርን ከእስትንፋስ መንቀሳቀስን ከልባዊነት ማወቅን ከነባቢነት ቃልን ይወርሳል። ለዘላለም በእነዚህ ሐሴት ያደርጋል። በእግዚአብሔር መንፈስ ከሕይወት እስትንፋስ ተፈጥሯል። እንደ ግዙፍ ሥጋ አካልና እንደ ረቂቅ ነፍስ አካል ደግሞ ድብቅ ስውር ለሆነው ለመንፈስ አካልም አራት መጋቢዎች አሉት እነርሱም ማስተዋል ምርምር እምነት ተስፋ ናቸው ከነዚህ ወጥቶ አካል ይሆናልና ህቡ መንፈስ አካል ከማስተዋል እውቀትን ከምርምር ጥበብን ከእምነት እውነትን ከተስፋ ማግኘትን ያድላል ይህ መንፈስ ያላቸው ሁሉ የእግዚአብሔር ጸጋና በረከት አይለያቸውም በእግዚአብሔር መልክ እንደ እግዚአብሔር ምሳሌ በእግዚአብሔር ቃል ስለተፈጠረው ስለ ሰው ልጅ ተፈጥሮ ባህሪ፣ በባህሪው አንድ ሰው አንድ አድራጊ ለመሆን በእግዚአብሔር ተፈጥረው ስለተዘጋጁትና ስለተቀላቀሉት ሶስቱ አካላቶች ምሳሌ ሚስጥር በዚህን ያህል ተረድተናል። ይህ ሚስጥር ለብዙዎች ድብቅ ስውር ቢሆንም በእግዚአብሔር መንፈስ ለሚኖሩት ለሚጓዙት ሁሉ የታወቀ ግልጽ ይፋ የሆነ ነው እንጂ የተሸሸገ ጉዳይ አይደለም። እነዚህን ሶስቱን አካላት ምን ምን ክፍሎች በውስጣቸው እንዳላቸው እንመልከት። የሰው ልጅ የተፈጠረው ከሶስት ክፍሎች ተፈጥሯል። እነኚህ ሶስቱ ደግሞ በየራሳቸው አራት አራት አራት ሚናዎች አላቸው። በአጠቃላይ 12 ከ12 ክፍሎች ተፈጥሯል ማለት ነው። እነሱን እንግዲህ በቀጣይነት ደግሞ እንመለከታለን። አንደኛው ባህሪ የምንለው የስጋ ባህሪ ነው። እሱም እሳት አፈር፣ ውሃ፣ ነፋስ ነው። ሁለተኛው ባህሪ የነፍስ ባህሪ የምንለው ነው። እሱም ሕይወት፣ እስትንፋስ፣ ልባዊነት፣ ነባቢነት ናቸው። ሶስተኛው ደግሞ የመንፈስ ክፍል ነው። እሱም ማስተዋል፣ መመርመር፣ እምነት፣ ተስፋ ናቸው። የሰሚ ዘሚካኤሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።